ገኒም እንግዲህ ሄዳለች ብለን ነበር ቤተሰቦቻችን ባለፈው፣ እና ሻንጣ ይዘሽ ቤት ድረስ መምጣትሽንም ሰምታለች እና የሆነ የመታረቅ አይነት ነገር ሊኖራቸው ይችላል ብላ ተመልሳ ተስፋሳት ትቆርጥ ስደት ምናምን ነበር እሷ ሄዳለሁ ያለችው ራሱ

እንዲህ ያደረገ አውራታ እንደ በቴ ፍራቴ ይቀቀ። ሰላም ሰላም! ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን፣ እኛ ደህና ነን። ዛሬም በድጋሚ ተመልሰን መጥተናል። እንግዲህ ያው እኔ ስንቱ ጋር እንደመሆንም አላውቅም። አንዳንድ ጊዜ ሰውን ማብዛት እኔ በፊትም እኮ ምፈራው ምንድነው እሱ ስንት አመት ቪዲዮ ስሰራ ስንት አመት ዩቲዩብ ስሰራ ብዙ ጊዜ ሰዎችን አላበዛም እና አሁን ላይ ደግሞ በዙሪያ ያሉ በስራ ምክንያት የምትገናኛቸው ሰዎች አሉ፣ እንደ ቤተሰብ የምታቀርቢያቸው ሰዎች አሉ። አሁን እንግዲህ ፍቅር ስትወልድ ደሟን የጠረገችላት ናት። ልጇን ቢሆን እጅግ በጣም ጥሩ ልጅ ነው። ለአንቺ እንደ ባል መጥፎ ሊሆን ይችላል። ለእኔ ግን በጣም ጥሩ ወንድሜ፣ በጣም ጥሩ ታናሽ ወንድሜ ነው እና ያ ያንን ሳይ በቃ አልመጣም አልልም ማለት ነው። እና ዛሬም ደው ላይ ስትጠሪኝ በድጋሚ መጥቻለሁ። ግን ደግሞ ዛሬ የመጣሁበትን ምክንያት አላውቅም። ንገሪኝም ብልሽ እምቢ ብለሻል። ውስጥ ላይ ነው የምነግርህ ብለሽኛል። ግን ከዛ በፊት ለምንድን ነው ስ ቁርጥ ያለ ውሳኔ የማትወስኚ? የአንቺ ጥንካሬ ያስፈልጋል እዚህ ጋር ማለት ነው። ገብቶሻል አይደል? እናትየውንም ገኒንም ቢሆን ማውራት ወንድምሽን ማውራትና ለመፍትሄ የመሄድ ነው እንጂ በየጊዜው እየመጣችሁ የሆነ ጭቅጭቅ አለ፣ ትጨቃጨቃላችሁ፣ ተመልሳችሁ ትወጣላችሁ። ያ አያስኬድም፣ የትም አያስኬድም ብዬሽ ነው የማስበው እኔ። ምን ትያለሽ? ያው እንፈታለን እ። እንፈታዋለን ቀስ ብለን እኔና ሳሚ እንፈታዋለን እያላችሁ ማለት ነው። መፍታት ሳይሆን የያዛችሁ ጭራሽ ማጥበቅና የሆነ ውል የሌለው መቋጠር ነው እየቋጠራችሁ ያላችሁት። እንደዛ ደግሞ መሆን የለበትም። እንደ እራሳችሁን ቢያንስ ኧረ በስመ አብ እኔ ምን ላድርግ ቆይ ሳሚ እኔ እኮ በተቻለኝ አቅም ተረጋግቼ ለማውራት እየሞከርሽ ብቻ ሳይሆን ሴት ልጅ ማለት ነው በጣም ብልጥ ከሆነች ብዙ ነገር ታደርጋለች እንዲህ ግሎ የመጣ እንደ አንበሳ ሊበላሽ የመጣን ነገር አረጋግታ ምናምን ይዛ እንደ ሰው አድርጋ መመለስ ትችላለች ሰይጣንንም ወደ መልአክ መቀየር ትችላለች ሴት ልጅ ብዙ ጥበብ ነው የተሰጣት ብዙ አቅም ነው የተሰጣት ገብቶሻል አይደል እና አንቺ ብታስቢ አይምሮሽን ብታሰሪ፣ ይሄን ሳሚ የዋህ ነው ውስጡ ልንገርሻር በጣም የዋህ ነው ውስጡ፣ ክፋት የለበትም ምናምን ነገር ግን አሁን እሱም የሚያበሳጨውን ነገሮች ምናምን ደግሞ ደጋግመሽ በማድረግ ልትመልሽ አትችይም። እሱ የሚለውን ነገር ትሰሚያለሽ። ከዛ ቀስ ብለሽ ደግሞ ወንድ ልጅ አይደል ፀጉሩን ብትነካኪው የሆን ነገር ብታረጊው እኮ በቃ ቀለጠ። እንትን ይልሻል በቃ አፈጣጠራችን፣ እኛ ስንፈጠር እንደዛ ነው። የሴት ልጅን መቀዝቀዝ እንፈልጋለን። የምትቆጣን የምትግልብን ምናምን ሴት ከሆነች ግን ጭራሽ ነው ማንሰማት ማለት ነው። ወንድ ልጅ ሲፈጠር እንደዛ ነው። እና በተቻለሽ መጠን አንቺ ለመረጋጋትና እሱን ለመያዝ ሞክሪ። ከዛ በኋላ ታይዋለሽ፣ ለውጡን ታይዋለሽ። ጥሩ ነው የሚሆነው እያልኩሽ ነው። ገባል አሁን እኮ ገኒም እንግዲህ ሄዳለች ብለን ነበር ቤተሰቦቻችን ባለፈው እና ሻንጣ ይዘሽ ቤት ድረስ መምጣትሽንም ሰምታለች፣ እና የሆነ የመታረቅ አይነት ነገር ሊኖራቸው ይችላል ብላ ተመልሳ ተስፋ ሳትቆርጥ ስደት ምናምን ነበር እሷ ሄዳለሁ ያለችው ራሱ ማለት ነው እና ተመልሳ ቤት ተመልሳለችና፣ አሁን ዛሬ እሷን ባለችበት ነው ልታወሩ የምትችሉት ማለት ነው። ግን ምን እንደምታወሪ እና ምን ልታወሪ እንደሆነ እኔ አልገባኝም። ውስጥ ገብተው ሁሉም ነገር እናያለን። ጊዜ እናቃጥል፣ እንግባ በቃ። ሁሌ አንድ አይነት ጭቅጭቅ፣ አንድ አይነት እንትን ደስ አይልም፣ እንደ ሰው ስታስቢ ማለት ነው የምር ነግ ቢስቲ ሰው የለም እንዴ? አላሽ እንዴ? የት ነው? ሰላም ነው ሰላም ነው? እንዴት ነሽ? የት ሄዶ ነው? አንተ አሁንም ከድመት ጋር ትጫወታለህ? ህፃን ሰላም አትላትም እንዴ? አይሻ ልጅሽን አንዳንዴ እንዴት እንዴት እንደሚያደርግ መጀመሪያ እኮ መጀመሪያ መጠንቀቅ ነው። ከዛ በኋላ የሚሆነውን ነገር እንትን ማለት ነው። አንቺንም እኮ መሀል ላይ አንገላቱሽ። አንቺ አሁን ዝጋ ገኒ፣ እንደው አሁን ማለት ነው እሷን ብትሆን ባለፈው ራሱ መታ ነበረ። ቪዲዮ ናይትሹ ከሆነ አላቅም። አንቺ ያው ተበሳሽተሽ ከቤት ወጥተሽ ከሄድሽ ራሱ ቆየሽ። ግን ምንም ያክል ሻንጣ ይዛ መጣ። ልገባ ነው አለች። አንዳንዴ ልጅነታቸው አለቀቃቸው። ምትመክሪያቸው ከሆነ መከሪያቸው፣ እንደ ሕፃን ልጅ በቃ እዚህ ነው ምኖረው ብላ ምናምን ታዋት። በቃ ድመቷ ናቦ እንደ ሕፃን ልጅ ምንም ያክል ሻንጣ፣ ከአቅሟ በላይ የሆነ ሻንጣ ተሸክማ መጣ። ከዛ እኔ አገባኝ አልኩ አልኩ ሞከርኩና ከዛ ወጣሁኝ ስወጣ ከዛ በኋላ ለካ አባሯታል እሱ ድጋሚ ማለት ነው የዛን ቀን ቆይ መስማማት ነው የነበረብህ ወይስ ምንድን ነው እኔ እኮ ግርም ነው እና እሷ ለምን መሰለን አንቺ የሚያስደስተሽ ምንድን ነው ገኒሽ እኔ እኮ አንተ መሆን አያት መሆን እፈልጋለሁ እኮ የልጅ ልጅ መቼም ይቅር አይደለም። ሰውን እንዴት ሁለተኛ ኃጢአት ይሰራል ነው ለምሳሌ ልጅህን ከጋብቻ በፊት የሚደረግ ግንኙነት ሁሉ ዝሙት ነው። ገባህ አይደል? ያ ዝሙት ደግሞ ልጅ ይፈጥራል። ሁለት ኃጢአት በል እዚህ ጋር። ሶስተኛ ደግሞ ያን ልጅ ማጥፋት ወይም የሆነ ነገር ማድረግ ሌላ ተደጋሚ ሌላ ሶስተኛ ኃጢአት ነው። አብሮ መኖር ግን ቢያንስ ታካክሷል። ንስሐ ገብተህ ወደ ፈጣሪ ለምነህ አብረ መኖር አንድ የተሳሳትክበትን መንገድ ለማስተካከል ይረዳሃል እንጂ ምንም የሚጎዳህ ነገር የለ። አንድ የተሳስታችኋል እኮ ነው የተባለው። በቃ መጠበቅ የነበረባችሁ አሁንም በልጅነት ስሜት ተነድታችሁ እዚህ ጣጣ ውስጥ ገብታችኋል። አሁንም በልጅነት ስሜት መነዳት ይብቃችሁና እንደ ትልቅ ሰው ቁጭ ብላችሁ አስ የእሷንም እንስማ፣ የእሷንም ሀሳብ እንስማ። ምን ልትል እንደመጣች ዛሬ እንሰማለን። ባለፈው ምንም ያክል ሻንዳ ሰውን አንስረኝ ውስጥ ያለው የጎተተች ይዛ መጣች። ምንድን ገኒ፣ አንቺ በዚህ ላይ ምን ትያለሽ? እዚህ ቢኖሩ ማለት አብራቤ። ሳሚ እኔ እንትን መሆን ፈልጋለሁ። የልጄን ልጅ መቼም አልጠላም። ልጅ ማሳደግ በጣም ከባድ ነው፣ ግን ምን ማድረግ ነው ያለብን ታዲያ? ስጨመር ደግሞ የኔ መሆኑንም አላመንኩም። ተሳሳትኩ እንጂ የኔ ከኔ ታርግዝ፣ ከሌሎች ወንዶች ታርግዝ እስቲ አሁን ስለ እሱ ባናወራ ደስ ይለኛል። ደጋገም ከው በጣም እሱ አሁን እያሰበ ያለው መቶ ፐርሰንት ልጅ ህፃኗ የተረገዘችው የእሱ እንዳልሆነች አድርጎ ነው። እንደዛ ብለህ እኮ ማለት አችልም። አብረሃት ግንኙነት እስካለ ድረስ እንደዛ ማለት እኮ አችልም። ገብቶ አላ እንዴ? ከኖርክ በስነ ስርዓት ትኖራለህ። ከአልኖርክ ደግሞ ትተዋላለህ፣ ለሌላ መፍትሄ ትትላል። ደግሞ አንድ ሰው ምንም ጊዜ ይረዝማል እንጂ እውነታው መውጣቱ አይቀርም። የኔ አይደለችም ብለ በኮንፊደንስ ብታወራ ተወልደ መመርመር ይቻላል፣ አሁንም ይቻላል። ሲጀመር እኛ ወጪም እንዳናወጣ፣ ሌላ ጣጣ ውስጥም እንዳንገባ በሚለው ነው እንጂ እኮ ባለፈው ዲኔ ይመርመር መርመር አለ። ገንዘብ ደግሞ በነዚህ በዚህ እድሜያችሁ ያንን ገንዘብ ትዳራችሁን ብመሰርቱበት ይሻላል ወይስ ደግሞ፣ እለምናለሁ አለ እለምናለሁ ለዲኔ እሱ ላስረገዘው አስቢ። ሰውን ሲለምን፣ ተናገሪ መሲ፣ የመጣሽበትን ጉዳይ ተናገሪ። ምንድን ነው? ምን አስበሽ ነው? ወይም ደግሞ ምን ምን እንዲሆንልሽ ነው የምትፈልጊው? ምንድን ነው እሱ እንድትነግሪኝ ነው? ስጦታ ነው? እንደዚህ አይነት ዘገራኛ አማርኛ አታውሪ። እንደዚህ በጣም የሚያስጠላ ነገር አታውሪ። ምን አንቺ መጀመሪያ ነበረ ኩራሽ ይመጣ አንዴ ደግሞ ሆኖ አላም መጣ ተሳደጋለኝ ለምን ምንም እንዴት ነው ስንት መፍትሄ እያለ ስንት መፍትሄ እያለ ምን ማለት ነው ይሄ እኮ በጣም እኮ ሊያስደነግጥ የሚገባ ጉዳይ እኮ ነው። እንደ ምሕረት ጠይቂ እግዚአብሔርን እንዴት እነዚህ ያለች አልቀበልሽም ብሎኛል። ስለዚህ የማስወጣበትን ድምፅ ላይ ሌ

ቆይ አይደለም እዚህ ጋ ማለት ነው። ሳሚ እንትኑ ረብ ስማ፣ እኔ አንድ ነገር የምለው ነገር ብኖር እንዳታስብር ነው። ለምንድነው አንድ ሶስት ወሩ ነው አይደል አሁን እስከ ዘጠኝ ወር በቃ ታገጅ ውለዚህ እኔ እንዳርኩት አደርጋለሁ እናንተ እንደፈለጋችሁ ዝም በል በቃ ዝም በል በቃ እንደምንም ብዬ አሳድጋለሁ በቃ ዝም በል ምን ነው በቃ ማንንም ማማቀርም አይጠበቅም። እምቢ ብሏል አይደለ እሱ አልፈልግሽም አልፈልግም ብሏል። እናንተ ሁለታችሁ እንደፈለጋችሁ መሆን ትችላላችሁ። ልጁ ግን ከወለደ በኋላ እኔ አሳድገዋለሁ በቃ። ከወለድሽው በኋላ ልጁን ለእኔ ትሰጪዋለሽ በቃ። እኔ እንደሆነ ሆነው አሳድገዋለሁ በቃ በቃ። እሷ ካለች ምን ምን የልጅ ልጅ

እናቴ የምትለውን ነገር መስማት መቻል አለብህ። ዝም ብለህ እንደመጣልህ ማውራት የለብህም። አንተ ስለፈለግህ እና እናንተ ስለፈለጋችሁ አይደለም። አንቺ ብትሆኚ ዝም ብለሽ የሚመለከተው ብዙ አካል አለ፣ አያት አለ፣ ቤተሰብ አለ፣ ዘመድ አለ። ዝም ብለሽ እንደመጣልሽ ልጅ እኮ ነው። የሆነ መኪና ላይ ያስጫንሽው ዕቃ መሰለሽ እንደ ዝም ብለሽ አስወርዳል እምትይው

ሰው ሚሊዮን አሰራ ድንጋይ ምን ይላል? እናታችሁ ወደ ሰውን በግድ አሳድጋታል፣ እየሰራ ድንጋይ እየፈለጥክ የቀን ስራ እየሰራ አገባይ፣ ያሳድግ አንቺ ራስ አንቺ ራስ እንደናት ማድረግ ያለብሽ ነገር ነው እንጂ ብታረጊው ብዙን ኃላፊነት የሱ ወንጀል ነው ሲጀመር፣ ማስወረድ ወንጀል ነው። ትታሰራለ፣ ትጠፈነጋታል። ደግሞ እኮ ድምፁን ከፍ አድርጎ እናቱን ላይ ይጮሃል። ታጋሽ ስለሆነች ነው ታጋሽ ስለሆነች ነው የጠበቀችን። ታጋሽ ስለሆነች ምን አባ ፈልገህ ነው እንደዚህ ምን አባ ስትልከሰከስ ነው ብላ ኮስተር ብትልብ ኖሮ አታቀርብም ዛሬ፣ ቤት የለም ነበረ፣ አባራ ነበረ። እና በስህተት ላይ ስህተት ትደግማለህ፣ በስህተት ላይ ስህተት አሁን የምንስማማበትን ነገር አንተ ዝም በል። ለምንድነው ዝም ብለው ባለ ተናግር፣ ያለው ከዚህ በኋላ ሌላ እንትን እንዳትፈጥር፣ መናገር ባለብን መንገድ ተናግር፣ ያለ ከዚህ በኋላ ምንም አይነት እንትን አልፈለግም። ትቀበላለህ፣ ታሳድገው